የወልቃይት ጠገዴ ህዝብ የማንነት ጥያቄን በተመለከተ ጌታቸው ረዳ ምን አሉ? ኢራን አዲስ ሚሳይሎችን ወደ እስራኤል እየተኮሰች መሆኑ የተገለጸ ሲሆን በመላው እስራኤል ሳይረኞችም እየጮሁ ነው። የቁጣ ፊቶችም ኢራን ላይ ዞረዋል። ኢራንን በመኮንን ለተመድ የተጻፈው ደብዳቤ የኔታንያሁ ዝምታ እጅግ እያነጋገረ ይገኛል። እኝን መረጃዎች በዝርዝር ሳታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን፣ በያላችሁበት የዓለም ስፍራ ሁሉ ሰላም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 የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊና በፍትሀዊ መንገድ መመለስ አለበት ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ መግለጻቸው ተዘገበ። አቶ ጌታቸው ረዳ ይህንን የተናገሩት ትናንት ሰኔ 16 ቀን 2017 ዓ ም ከአማራ ክልል ፕሬዝደንት አቶ አረጋ ከበደና ከአካባቢው አመራሮች ጋር በሁመራ ከተማ ነዋሪዎች ጋር በተደረገ ውይይት ወቅት ነው። የማንነት ጥያቄ መኖሩን እናምናለን ሲሉ የተናገሩት አቶ ጌታቸው ረዳ ጥያቄውን ግን በህጋዊና በፍትሃዊ መንገድ መመለስ አለበትም ብለዋል። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምጽ መስማት ይገባል ሲሉ አቶ ጌታቸው ረዳ ተናግረዋል። የዋት መሪዎችና የትግራይ ህዝብ ፍጹም የተለያየ አካላት ናቸው ያሉት ሚኒስተሩ ሰላምን ለመፍጠርም ሁለቱን አካላት ለየብቻ መመልከት ጠቃሚ ነው ሲሉ መግለጻቸውም ተዘግቧል። ሰው ከመሬት በላይ ከፍ ብሎ መታየት አለበት። የወልቃይትን ህዝብ ህዝቤ ነው ብሎ መቀበል ይገባል ማለታቸውም ተመላክቷል። የአማራ ክልል ፕሬዚደንት አቶ አረጋ ከበደ በበኩላቸውም የወሰንና የማንነት ጥያቄ ጉዳይን በብረትና በጉልበት ለመፍታት ማሰብ ተገቢ አይደለም ሲሉ በመድረኩ ላይ መናገራቸውም ተሰምተዋል። የወሰንና የማንነት ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ አለመሆኑንም አንስተዋል። በየትኛውም ወገን በኩል ጉዳዩን ዘላቂ ሰላም ለሚያመጣና ሕጋዊ ቅብልነት ባለው መንገድም መፍታት ይገባል ማለታቸውም ተጠቁሟል። በውይይቱ ላይ የተሳተፉት ኮሎኔል ደመቀ በበኩላቸውም በሰላማዊ የትግራይ ሕዝብ ላይ ችግር እንዲፈጠር አንፈልግም ሲሉ መናገራቸውን ይጠቀሙ ዘገባው የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአግባቡ መፍታት ይገባል። ጥያቄው ህጋዊና ሀገራዊ መልስ ያሻዋል ማለታቸውም ተመላክቷል። ኢራን አዲስ ሚሳይሎችን ወደ እስራኤል እየተኮሰች ነው። ኢራን አዲስ ሚሳይሎችን ወደ እስራኤል እየተኮሰች መሆኑ የተገለጸ ሲሆን በመላው እስራኤልም ሳይረኞችም እየጮሁ ነው። ከኢራን ወደ እስራኤል ግዛት አዳዲስ ሚሳይሎች መተኮሳቸውን የእስራኤሉ መከላከያ ሚኒስቴር አይዲኤፍ አስታውቋል። ይህንን ተከትሎም በመላው እስራኤል የአየር ጥቃት ማስጠንቀቂያ ሳይረኞችም እየጮሁ ይገኛሉ። በቴል አቪቭ በአሁኑ ሰዓትም የፍንዳታ ድምፅም እየተሰማ መሆኑም ተገልጿል። የእስራኤል መከላከያ ሰራዊት ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነ የሚያጨፉ ሚሳይሎችን ለመከላከል እየሰራ መሆኑንም አስታውቋል። ጦሩ አክሎም ህብረተሰቡ ወደ ተጠበቀ ስፍራ በመግባትም ተጨማሪ ትዕዛዝ እስኪሰጥ ድረስም ባለበት እንዲቆይም አሳስቧል። ሪፖርቶች እንደሚያመላክቱትም የማስጠንቀቂያ ሳይበሮቹ በሰሜናዊ እስራኤል እንዲሁም በአገሪቱ ደቡባዊ ክፍል እየተሰሙም ነው። ይህ የጥቃቱ ወሰን ሰፊ ሊሆን እንደሚችልም ይጠቁማልም ነው የተባለው። ይህ አዲስ የሚሳይል ማስወንጨፊያ የኢራን የውጭ ጉዳይ ሚኒስትር አባሳራክቺ የኢራን ወታደራዊ እርምጃዎች እስከ ቴራን ሰዓት አቆጣጠር ድረስም እንደቀጠሉ መግለጻቸውንም ተከትሎ ነው። በእስራኤል እየተሰማ ያለው አዲስ የፍንዳታና የሳይረን ድምፅ በሁለቱ ሀገራት መካከል ያለውን ውጥረት አሳሳቢ ደረጃ ላይ መድረሱን የሚያሳይ ሲሆን ስለደረሰው ጉዳት እስካሁን የተረጋገጠ መረጃም የለም። ቀደም ሲል የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራንና በእስራኤል መካከል ሙሉና አጠቃላይ የተኩስ አቁም ስምምነት ላይ መደረሱን ቢያስታውቁም ሁለቱም ሀገራት ይህንን በይፋ አላረጋገጡም። የኢራን የውጭ ጉዳይ ሚኒስተር ምንም አይነት የተኩስ አቁም ስምምነት እንዳልተደረሰ ገልጸውም ነበር። ታዲያ በዚህ በዚህ ጉዳይ ላይ ዝምታን የመረጡት ኔታንያሁ ጉዳይም እጅግ እያነጋገረ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ በእስራኤልና ኢራን መካከል ተደርሷል ስላሉት የተኩስ አቋም ስምምነት አስተያየት ከመስጠትም ተቆጥበዋል። እንደ ዘ ጀሩሳሌም ፖስትም ዘገባ ኔታንያሁ ዛሬ ማለዳ የጸጥታ ካቢኔ ስብሰባ እያካሄዱ ሲሆን ሚኒስትሮችም ስለ ጉዳዩ በይፋ ከመግለጽ እንዲቆጠቡ ማሳሰባቸውም ተነግሯል። ዶናልድ ትራምፕ ቀደም ብለው በሀገሪቱ መካከል ለ12 ቀናት ሲካሄድ የቆየው ግጭት ለማርገብ ከስምምነት መደረሱን ገልጸዋል የነበረ ቢሆንም የተኩስ አቁም ስምምነትን በተመለከተ እርስ በእርሳቸው የሚቃረኑ ዘገባዎችም ወጥተዋል። አንዳንድ የኢራን የመንግስት መገናኛ ብዙኃን የተኩስ አቁም ስምምነቱ እንደጀመረ ቢናገሩም የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ስምምነቱን አስተባብለዋል። እስራኤል ጥቃቱን ካቆመች ሀገራቸው የበቀል እርምጃ እንደምታቆምም መግለጻቸውም ይታወሳል። እስራኤል በበኩሏ ስለ ጉዳዩ እስካሁን በይፋ ያለችው ነገር የለም። ይህ በእንዲህ እንዳለም የትራምፕ የተኩስ አቁም ስምምነት ዜና ከተሰራጨ ከጥቂት ሰዓታት በኋላ ኢራን በቴል አቪቭ ጨምሮ የሀገሪቱ ክፍል በሚሳኤል ደብድባለች። በዚህ ጥቃትም ቴህራን ስድስት ሚሳኤሎችን በሁለት ዙር ማስወንጨፏ ነው የተገለጸው። ኢራን በተከታታይ ባስወነጨፈቻቸው ሚሳኤሎችም በደቡባዊ የቢርሸባ ከተማ ቢያንስ ሶስት ሰዎች ሲገደሉ በርካቶች መቅሰላቸውን የእስራኤል መገናኛ ብዙሃንም ዘግበዋል። ታዲያ የኢራንን እርምጃ ተከትሎ በርካታ ሀገራት ተቃውሟቸውን እያሰሙ ይገኛሉ። ኳታር በኢራን ላይ ተመጣጣኝ እርምጃ ትወስድ ይሆን የሚለው አጠያያቂም ሆኗል። ኳታር ኢራንን በመኮንንም ለተመድ ደብዳቤ እንጽፋለች። የኢራን ጉዳይ ሚኒስተር ቃል አቀባይ ሰኞ እለት በአሜሪካ በሚተዳደረው አል ኡዴድ የጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር የሚያገናኘው ነገር የለም ማለቱን ቢቢሲም ዘግቧል። የጦር ሰፈሩ የሚገኘው ኳታር ቢሆንም ቃል አቀባዩ እስማኤል ግን የኢራን እርምጃ ራስን የመከላከል ነው ማለታቸውን ዘገባው ጠቁሟል። እስማኤል በኤክስ ገጻቸው ላይ ባሰፈሩት መልእክትም ኢራን ኳታርንና ሌሎች ጎረቤት ሀገራትን በተመለከተ ለመልካም ጉርብትና ፖሊሲዋ ሙሉ በሙሉ ቁርጠኛ ነችም ብለዋል። ይህ በእንዲህ እንዳለም ኳታር ኢራን ሰኞ እለት በአሜሪካ የጦር ሰፈር ላይ የፈጸመችውን ጥቃት በመኮንን ለተባበሩት መንግስታት ዋና ጻፊ ደብዳቤም ጽፋለች። የኳታር ወጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱ የኳታር ሉዓላዊነትና ግዛታዊ አንድነት ላይ የተፈጸመ እጅግ አደገኛና ግልጽ ጥሰት መሆኑንም ገልጸዋል። ደብዳቤው የኢራን አብዮታዊ ዘብ ሚሳኤል ጥቃት ለአካባቢው ሰላምና ደህንነት ቀጥተኛ ስጋት መደቀኑንም ያብራራል። የኳታር መንግስት ከዚህ ግልጽ ጥቃት ተፈጥሮና መጠን ጋር ተመጣጣኝ በሆነ መልኩ በዓለም አቀፍ ሕግ መሰረት ምላሽ የመስጠት መብቱ የተጠበቀ መሆኑን አጽንኦት ሰጥቷልም እንደሚል መግለጫውም አክሏል። የኳታር የውጭ ጉዳይ ሚኒስትር ሰኞ ዕለት በአሜሪካ ጦር ሰፈር ላይ የተፈጸመውን የሚሳኤል ጥቃት ኳታር ሙሉ በሙሉ ማክሸፏን እንደገለጸም የቢቢሲ ዘገባም ያመላክታል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።